ዛሬ ስለ ብሔራዊ የአገር ጥቅም አንዳንድ ሀሳቦችን ለመስጠት ነው። ያው እንደሚታወቀው ለሀገራችን በአሁኑ ሰዓት በብዙ ቦታ እያማተረች ነው። የህዳሴው ግድብ አለ። የቀይ ባህር መውጣጫ ለማግኘት የሚደረግ ትግል አለ። ይህ ሁሉ እንግዲህ የሀገር የብሔራዊ ጥቅም ጉዳይ ነው። የአንድ የግለሰብ ወይም የአንድ ግሩፕ ወይም የአንድ ፓርቲ ሳይሆን የጋራ የሀገራችን የጋራ ጥቅም ነው ማለት ነው። ለሁላችንም፣ ለልጆቻችን፣ ለቤተሰቦቻችን፣ ለራሳችንም ያ ለልጆቻችንም የሚተርፍ ማለት ነው እና እና በዚህ ላይ ብዙ ሰዎች ኮንፊዩዝ ስለሆኑ ከመንግስት ጋር ባኮረፉ ወይም ደግሞ ከመንግስት ጋር ካልተስማሙ ሁሉም ነገር ወደዛ ይቀር፣ እኛ ምን አገባን የሚሉ ሰዎች ስላሉ ያ ተሳሳተ አመለካከት ስለሆነ በዚህ ላይ ትንሽ የበኩሌን ሀሳብ ለመስጠት ስለፈለኩኝ ነው። እንግዲህ እንደሚታወቀው ብዙዎቻችን በተለያየ ጊዜ ካለው መንግስት ጋር ማመራ ላይ፣ ካለው መንግስት ጋር ባኮረፍን ጊዜ ሁሉም ነገር የራሱ ጉዳይ የምንልበት ሁኔታ አለ እና ያ ነገር ግን መልሶ ራሳችንን ይጎዳል፣ ልጆቻችንን ይጎዳል፣ ቤተሰቦቻችንን ይጎዳል፣ ብሎም ሀገርን ይጎዳል። ለልጅ ልጆች ሁሉ ለትውልድ የሚተርፍ ችግር ነው የሚፈጥረው። አሁን ለምሳሌ በወደብ ጉዳይ ላይ የተፈጠረውን ማየት እንችላለን። በገዛጃችን ወደቦቻችንን አስረክበን አሁን እንደዚህ ወደባተን እየተሰቃየን ያለ ነው። በማይገባ ሁኔታ ማለት ነው። በብዙ መንገዶች ሀገራችንን እያስጎዳን ህዝባችን ላይ ጥቃት እንዲደርስ እያደረግን ነው በዚህ በንዝላልነታችን አማካኝነት አርቆ ባለማሰብ የተነሳ እንዲህ አይነት ነገሮች ይፈጠራሉ ማለት ነው እና ስቲ እዚህ ላይ አሁን ቅርታ መጀመሪያ ስለ ናሽናል ኢንትረስት ወይም ደግሞ ብሔራዊ የጋራ ጥቅም ወይም ደግሞ የጋራ ጥቅም ነው የሚባለው ናሽናል ኢንትረስት ማለት ያው የጋራ ጥቅም የሀገር የጋራ ጥቅም ብንለው የተሻለ ይመስለኛል እና በዛ ላይ እንትን ዋት ኢዝ ናሽናል ኢንትረስት ምንድን ነው የብሔራዊ የጋራ ጥቅም ብለን ወይም ብሔራዊ የሀገር ጥቅም የምንለው ነገር ምንድን ነው ብል ስንል፣ እንግዲህ እንዴት ነው፣ በእንግሊዘኛው ሚኒታል ኢንትረስት ኦፍ ስቴት ኦፍ ኔሽን ቱ አቺቭ ኢትስ ጎልስ ኤንድ ኦብጀክቲቭስ ሶሻል ጎል ፖለቲካል ጎል ኢኮኖሚክ ጎልስ ኤንድ ሴኩሪቲ ኦብጀክቲቭስ ይላል ማለት ነው እና በማህበሩ ውስጥ ስላለው ጥቅም የማስገኘት ጉዳይ በፖለቲካ ጥቅም የማስገኘት ጉዳይ በኢኮኖሚ ጥቅም የማስገኘት ለዛ ሀገር ማለት ነው እና የብሔራዊ ደህንነት ደግሞ ችግር እንዳይፈጥም እርስ በርስ የመባላት ምናምን እንዳይኖር ያንን ሁሉ ማስጠበቅ የሚሉት ናቸው ማለት ነው እና እነዚህ ናቸው ዋናው ኮሩ ነገር ማለት ነው። የብሔራዊ የጋራ ጥቅም ማለት ነው ብሔራዊ የሀገር ጥቅም እና ዴፊኒሽን ኦፍ ናሽናል ኢንትረስት ምንድን ነው ብለን ስንል ደግሞ ዴፊኒሽኑ ማለት ነው የናሽናል ኢንትረስት ወይም ደግሞ ምን ማለት ነው ስንዘረዝረው፣ ዴፊኒሽን ኦፍ ናሽናል ኢንትረስት፣ ናሽናል ኢንትረስት ዝ ጎል ኦፍ ዘ ጎቨርንመንት ፎር ሰኪሪንግ ካንትሪስ ካንትሪስ ሰኪሪቲ ኢኮኖሚክ ዌልቢንግ፣ ሶሻል ካልቸራል ቫሉዝ፣ ሚሊታሪ ንድ ኢንተርናሽናል ፖለቲካል ጎልስ እነዚህ ናቸው ማለት ነው። ምንድን ነው ይህ ማለት እንግዲህ መጀመሪያ የሀገርን ደህንነት ማስጠበቅ ማለት ነው። ሀገር ውስጥ ችግር እንዳይፈጠርስ ቫንዳሊዝም ሊሆን ይችላል፣ እርስ በርስ መባላቱ ሊሆን ያንን ማስጠበቅ መቻል ማለት ነው፣ አንዱ የዴፊኒሽኑ። ሌላው ደግሞ ኢኮኖሚክ ዌልቢንጉ ምንድን ነው? ሰዎች እንዳይቸገሩ፣ ኢንፍሌሽን እንዳይፈጠር፣ ሰዎች በማንኛውም ነገር ችግር እንዳይደርስባቸው በኢኮኖሚ ያንን ሶሉ ለማድረግ መሞከር ማለት ነው። ያም አንዱ እንትን ነው ማለት ነው። የመንግስት ማድረግ ያለበት ሶሻል ካልቸር ቫሊዩስ የሀገር ባህል እንዳይበላሽ ማድረግ፣ ያንን የሀገርን ባህል ማስጠበቅ፣ ሚሊተሪውን ማጠናከር፣ ከዓለም አቀፍ ፖለቲካ ያለውን ቅቡልነት ማስቀጠል ማለት ነው። በዓለም ውስጥ ብቻችን መኖር ስለማንችል ማለት ነው። ያን ዋናው ዴፊኒሽን ኦፍ ናሽናል ኢንትረስት እና ሃው ቱ አቺቭ ናሽናል ኢንትረስት እንዴት ነው ይሄንን ነገር ማሳካት የምንችል ነው? የብሔራዊ ጥቅማችንን እንዴት ማሳካት እንችል፣ ብሔራዊ የሀገርን ጥቅም እንዴት ማሳካት እንችላለን ብለን ደሞስ እንትን ስንለው ስቴት ስቴትስ ኦብጀክቲቭ ፈርስት ኦፍ ኦል አንድ ዘን ኢት ፐርሱ ዚስ ኦብጀክቲቭ ትሩ ኢትስ ፎሪን ፖሊሲ መጀመሪያ እቅድ ይወጣል ማለት ነው። ይሄ ይሄን ለምሳሌ አሁን በሀገራችን ሁኔታ ስናይ የዳሴው ግድብ መገደብ አለበት ብል ተነሳን፣ ግድቡ ተገደበ። መጀመሪያ ፕላኑ ነው ማለት ነው። ከዛ በኋላ እንትን ይመጣል ማለት ነው። ያንን ናሽናል ኢንትረስት እንትን ለማለት እንቅስቃሴ ይካሄዳል ማለት ነው። አሁን በዚህ ወደውም ጉዳይ የምናደርገው ያ መጀመሪያ ኦብጀክቲቭ ነው። ከዛ በኋላ ወደ ተግባር በሚገባበት ሰዓት ይሄ ነው የፎሪን ፖሊሲው ማለት ነው። ሌላው ደግሞ እንዴት ነው ለምሳሌ ለሳፖዝ ዘሪዝ ስቴት ኤክስ አለ ማለት ነው። አንድ ስቴት ኤክስ የሚባል ሀገር ቢኖር ስ ኢንትረስት ን ስቴት ዋይ እና ስቴት ኤክስ ኤክስ የሚባለው ሀገር በዋይ ላይ ፍላንትን ማስፈጸም የሚፈልገው ነገር ካለ ን ስቴት ኤክስ ዊል አቺቭ ስ ኢንትረስት ስቴት ዋይ ስሩ ፎሪን ፖሊሲ ታክቲክስ እና በውጭ ፖሊሲው አማካኝነት ያንን ያስፈጽማል ማለት ነው። በውጭ ፖሊሲው አማካኝነት ያንን ያስፈጽማል ማለት ነው። አሁን ለምሳሌ ኢትዮጵያ በሶማሊያ ላይ የምታደርገው እንቅስቃሴ በሶማሊላንድ ላይ፣ በሌሎችም እንደዚሁም፣ አሜሪካኖች በተለያዩ ሀገሮች የሚያደርጉት እንቅስቃሴ ራሻዎች፣ ቻይናዎች፣ ያ ሁሉ የራሳቸውን ጥቅም ለማስከበር የሚያደርጉት እንቅስቃሴ ነው ማለት ነው እና ምን ምን እንዴት አይነቶች ናሽናል ኢንትረስቶች አሉ? ታይፕስ ኦፍ ናሽናል ኢንትረስት በዝርዝር ስንሄድ ምን አይነት ኢንትረስቶች ፕራይመሪ ኢንትረስት አለ የመጀመሪያ ኢንትረስት ማለት ነው። ሰከንደሪ ኢንትረስት አለ ሁለተኛ ኢንትረስት፣ ፐርማነንት ኢንትረስት ደግሞ አለ ቋሚ ኢንትረስቶች አሉ ማለት ነው። ምንድን ነው የፕራይመሪ ኢንትረስት የምንለው? ፕራይመሪ ኢንትረስት የምንለው ኔቨር ኤቨር ኮምፕሮማይዝ በፍጹም ድርድር የማያስፈልገው ነገር ማለት ነው። ኔቨር ኤቨር ኮምፕሮማይዝ በቃ ምንም አይነት ድርድር በዛ ነገር ላይ ናሽናል ኢንትረስት ላይ ምንም አይነት መደራደር የሌለበት ለማለት ነው። ለምሳሌ ብናነሳ የሀገር ቦርደር ወይም ደግሞ የሀገር ድንበር፣ ሁላችን የሀገር ድንበር ለማስከበር እንሞታለን ምናምን እንደምንለው ማለት ነው ከብዙ ጊዜ አባቶቻችን ያ በዛ ላይ ምንም አይነት መደራደር የለም። ኮምፕሮሚስ አይደለም በድንበራችን በትና ጉልበት እስካለን ደስ በእርግጥ አንዳንድ ነገሮች የተበላሹብን እንደሄዱ ብናይም ማለት ነው። ለምሳሌ የኤርትራ መገንጠል ምናምን፣ ግን በዛ ምንም አይነት ኮምፕሮሚስ እንደሌለ እስከ መጨረሻው ድረስ ፍልሚያው እንደሚቀጥል ናሽናሊዝም ናሽናሊዝም ለምሳሌ በሀገር እያንዳንዱ ግለሰብ ናሽናሊስት ይሆናል ማለት ነው። በሀገር ጉዳይ ላይ በዚህ በዚህ ነገር ላይ አልደራደርም ብሎ አሁን ለምሳሌ በዚህ ላይ ናሽናሊስቶች ናቸው የምንለው ግብጾችን በአባይ ወንዝ ጉዳይ ላይ በፍጹም የፈለጉትን ከመንግስታቸው ጋር ቢጣሉ ቢቃረኑ፣ በአባይ ወንዝ ጉዳይ ግን ኒል ብለው በሚጠሩት ነገር ላይ ፍጹም አይደራደሩም። ኢቨን መንግስትን አንዳንድ ነገሮች ሲሳሳት ያርሙታል ማለት ነው። ይህ ትክክል አይደለም እዚህ ጋር እንደዚህ ብሄን እንደዚህ ማስከበር አለ በጣም ቀዝቅዛል በለው ወይም በለው እንኳን ባይሆን እንደዚህ እንደዚህ አስፈጽም ይተሳሳስታል እያሉ በሀገር ጉዳይ ላይ ኢቨን ተቃዋሚዎቹ ራሳቸው ያንን ያደርጋሉ ማለት ነው ይሄ ነገር ግን በእኛ ሀገር የለም በአንጻሩ ስናየው የእኛ ሀገር ህዝቦች ደግሞ የራሱ ጉዳይ ነው የሚሉት ሁላችንም ባንሆን አንዳንድ ያልገባቸው ከመንግስት ጋር ስላኮረፉ ወይንም ትስላሉ ብቻ ብሔራዊ ጥቅሙም የራሱ ጉዳይ የሚሉ አሉ ማለት ግድብ ቢገደብ የራሱ ጉዳይ ነው የሚሉት ስለ ወደብ ሲነሳ የራሱ ጉዳይ ነው የሚሉት። ሌሎችም ኢትዮጵያን የሚጠቅሙ ጥቅሞችን ምናምን ምን አገባ እኛ ስልጣን ላይ እስከሌለን ድረስ የሚሉ አይነት አመለካከት ያላቸው ሰዎች በዚህ ላይ እየተሳሳቱ እንደሆነ ለመንገር እንፈልጋለን ማለት ነው። እሺ፣ ሌላው ደግሞ እንግዲህ እንደዛ ነው። ከዛ ሶቨርኒቲም አለ ማለት ነው፣ የሀገር ጥቅም የማስከበር ጉዳይ ማለት ነው። ሰከንደሪ ኢንትረስት ደግሞ ሁለተኛው ምንድነው? በዚህ በታይፕ ኦፍ ናሽናል ኢንትረስት ውስጥ ሁለተኛው ወይም ሰከንደሪ ኢንትረስቱ ምንድነው? ኒድስ ኤንድ ዲማንድ ፎር ሎካል ፒፕል ማለት ነው። ህዝቡ የሚያስፈልገው በጣም በዴይሊ ላይፍ ላይ የሚያስፈልጉት ነገሮች ምን ያክል እንደፈለገው ያገኛል። ሰው ይራባል ወይ ወይስ ሰው በቂ ምግብ አለ ወይ? የሚጠጣ በቂ አለ ወይ? የሚታጠብበት ንጽህናውን የሚጠብቅበት ማንኛውም ነገር ለህይወት የሚያስፈልጉት ነገር ተሟልቷል አልተሟላም የሚለው ነው። ይሄ ሴከንደሪ ኢንትረስት፣ ሁለተኛው ኢንትረስት የሚባለው ማለት ነው። የኛው ሁለተኛው ኢንትረስት ኪፕ ኦን ቼንጅንግ ይቀየራል። የሀገሪቷ በተለይ የኢኮኖሚ ፖሊሲው የተሻሻለና ጥሩ ከ የሆነ ከሄደ ያ ችግር ይቀረፋል ማለት ስለዚህ፣ ሁልጊዜ ሊቀየር ይችላል ማለት ነው። እንደ መጀመሪያው እንትን ኔቨር ኤቨር ኮምፕሮማይስ እንደሚባለው፣ እንደ መጀመሪያው ኢንትረስት አይደለም ማለት ነው። ሰከንድሪ ኢንትረስት በሂደት የሚቀየር ነው ማለት ነው። በጊዜ የሚቀየር ማለት ነው። ሌላው ሶስተኛ ያልነው ፐርማነንት ኢንትረስት የሚባለው ነው። ፐርማነንት ኢንትረስት ማለት ቋሚ ኢንትረስት ምንድን ነው? በአይዲዮሎጂ ቤዝዶን አይዲዮሎጂ ነው፣ በአይዲዮሎጂ ላይ የተመሰረተ ነው። ለምሳሌ ሳውዲ አረቢያን ስትወስዱ በሃይማኖት ላይ የተመሰረተ ገቨርንመንት ነው ያላቸው። ከዚህ ፊት ደግሞ በኮልድዋር ላይ በቀዝቃዛው ጦርነት ላይ የኮሚኒዝሙ እና የካፒታሊዝሙ ጎራ ነበረ ማለት ነው። እነዛ ሁለቱም የራሳቸው የሆነ በዛ ተመስርተው ነው ሀገሮችንም የሚቀርቡት የራሳቸውንም ጥቅም የሚያስከብሩት ግሩፕም የሚፈጥሩት ማለት ነው። ግን ኦልሬዲ አሁን ያ ኮልድዋር በእርግጥ የለም ማለት በአሁኑ ሰዓት ቀዝቃዛው ጦርነት የለም እና ያንን ያመለክተናል ማለት ነው ፐርማነንት ኢንትረስት ማለት ነው። እና በዚህ አይነት ሁኔታ የተለያዩ ጥቅማቸውን ያስከብራሉ ማለት ነው። በፐርማነንት አይዲዮሎጂ ኮሌክቲቭ ሴኩሪቲ የሚባለው ምንድን ነው? ኮሌክቲቭ ሴኩሪቲ ማለት አሁን ለምሳሌ በቅርብ እንኳን ስናይ እነ ናቶ በራሻ ላይ የሚያደርጉት በጋራ ሆነው የራሳቸውን የጋራ ጥቅማቸውን የኢሮፒያኖችን ጥቅም የሚያስከብሩበት መሳሪያቸውን፣ ናቶ አረብ ሊግ ለምሳሌ በኮሌክቲቭ ሴኩሪቲ ላይ የተመሰረተ ነው። አረብ ሊግ ያው ስሙ አረብ ሊግ ይሆናል፣ ግን በዛ አካባቢ ያላቸው ጥቅማቸው ተባብረው በእነሱ ላይ የሚመጣው እንትን ለማለት ያው አረብ ሊግ፣ አፍሪካ አንድነት ራሱ በዚህ በኮሌክቲቭ ሴኩሪቲ ውስጥ ይጠቃልላል ማለት ነው ባይጠናከርም። እንደዚሁም አሁን ራሱ እንዳው በቅርቡ ስታዩት ግብፅና እንትና ኤርትራ፣ ሶማሌ የሞከሩት እንደዛ በኮሌክቲቭ ኢትዮጵያን ለማስከር የራሳቸውን ጥቅም ለማስከር እንትን ለማለት እና በክፋትም ቢሆን ያ እንደዛ ኮሌክቲቭ የሆነ ሴኩሪቲ እንትን ለማለት ሞክረዋል ማለት ነው። እና የተለያዩ በተለያየ ሁኔታ በግሩፕ ሆነው ሴኩሪቲያቸውን ለማስከበር የሚሞክሩትን ያንን ኮሌክቲቭ ሴኩሪቲ ይባላል ማለት ነው። እና በዲፕሎማሲ በዲፕሎማሲ ደግሞ እንደዚሁ የተለያዩ ችግሮችን መቅረፍ ይቻላል ማለት ነው። ዲፕሎማሲ ቀረብ ብሎ እንትን አሁን ለምሳሌ ውጥረት ላይ የነበረው የኢትዮጵያን እና የሶማሊያን እንትን በዲፕሎማሲ ነው ሶልቭ የተደረገው። ያው ቱርክ ላይ ሄደው ያ ይዋጋሉ ና ሲባል በዲፕሎማሲ ሁሉም እንትን እንደሆነ ማለት ነው። አሊያንስ በመፍጠር ደግሞ አሊያንስ በመፍጠር ደግሞ ዚያር ሰርቪንግ ዚር ኢንትረስት እና አሊያንስን በመፍጠር የተለያዩ አገሮችን በመያዝ አንድ ላይ በመሆን ለምሳሌ በዚህ በእንትን በናይል ሪቨር ላይ ኢትዮጵያ ከሌሎች አገሮች ጋር ከእነ ዩጋንዳ፣ ታንዛኒያ፣ ኬንያ፣ ብሩንዲ፣ ሩዋንዳ እነዚህ እና ሳውዝ ሱዳን ላይ ተባብራ በዚህ በናይል ቤዝን ካንትሪስ በሚል ማለት ነው የጋራ ጥቅምን ለማስከበር እየተካሄደ ያለው ነው ያ አሊያንስ መፍጠር ማለት ነው። በጋራ ያም በዛም አማካኝነት ናሽናል ኢንትረስትን ማስከበር ይቻላል ማለት ነው። ናሽናል ኢንትረስት ካን ቢ ኮምፕሮማይዝ ካንኖት ቢ ኮምፕሮማይዝ። በዚህ ላይ ናሽናል ኢንትረስት በፍጹም ለድርድር ውስጥ አይገባም። ግን ኮምፕሮማይዝ ሊሆን የሚችለው ኦብጀክቲቭ ኦፍ ናሽናል ኢንትረስት፣ ለምሳሌ ኢትዮጵያውን በአባይ እንትን ላይ ኮምፕሮማይዝ አላደርግም ብላ ነበር። በፍጹም ግድቡ ያስፈልገኛል፣ መብራት አመርትበት አለው፣ የህዝቤን ችግር ይቀርፍበታለሁ አለው። አሁን ግን ያ ነገር ኦብጀክቲ እዛ አለ። ከዛ በኋላ ግን በአንዳንድ ነገሮች ላይ መነጋገር ይችላል። በኋ አለቃቀቁ ላይ በዛ በዛ አይነት ነገር ላይ መነጋገር ይቻላል ማለት እና በዛ በዛ ሁኔታ ናሽናል ኢንትረስትን ማስከበር ይቻላል ማለት ነው። እና መናገር የምፈልገው ምንድን ነው? አንዳንድ ጊዜ ሰዎች ባንሳሳት ነው በእንትንና የብሔራዊ ሀገራችንን ጥቅምና ፖለቲካውን ወይም ደግሞ መንግስት ይሄዳል መንግስት ይመጣል፣ ግን አገር ሁል ጊዜ ትቀጥላለች። ለልጅ ልጆቻችን ለትውልድ የሚተርፈውን ነገር በማይረባ ነገር ተሳስተን እርስ በርስ በመባላት እያስረከብን አንዳንድ ካለፈው ትምህርት ማግኘት አለብን። ለምሳሌ እኔ ማየት የምፈልገው ለምሳሌ በደርግ ዘመን መንግስት፣ እኛ ምናገባን በሰው ፖለቲካ እነሱም አይንኩን እኛም አንነካ የሚል አመለካከት ያላቸው ወጣቶች ነበሩ። ዝም ብሎ የማይረባ ቅላሴ ነበር ያ ነገር። ያ ማለት እንግዲህ ደርግን አክሮፍዋል። ደርግ ረሻኝ ነው ገዳይ ስለሆነ እኛ ምናገባን በሰው ፖለቲካ፣ ማንም ይግባበት። ግን ገብቶ ያው ኤርትራም ተገነጠለች እንደገና ደግሞ የዘረኝነት የሆነ አገዛዝ መጣ እና በዘር የተከፋፈለች ሀገር ተፈጠረች ማለት ነው። እንደዛ ብንነቃ ኖሮ መንግስት ይሄዳል፣ እኛ እስከዛ ድረስ ሀገራችንን ለማንም መስጠት የለብንም፣ ብንኖረ እንዲህ አይነት ችግር አይፈጠርም ነበር። አሁንም በተመሳሳይ ካለፈው ስህተት መማር አለብን። ሀገራችንን እርስ በርሳችን ባላንና እኔ የሚሆን አገባኝ የራሱ ጉዳይ ማንም ይግባ ምናምን እንል ከሆነ አሁን ከዛ የባሰ ነገር እንደሚመጣ ማስገንዘብ እፈልጋለሁ። ስለዚህ ጠንቀቅ ማለት አለብን። ሁልጊዜ በሀገር ጥቅም ላይ መደራደር የለብንም። በሀገር በቴሪቶሪያችን ሲደፈር በጋራ መቆም አለብን። ማንም ይሆን ማንም። ከዛ በኋላ ደግሞ ያለንን ቅራኔ በውስጥ ያለውን ከዛ በኋላ ሀገራችንን ካለው የውጭ ወራሪ እናንተን ካዳንን በኋላ እና ሁል ጊዜ ተባብረን አንድ ከሆንን በኋላ ከውስጥ ያለውን ደግሞ በጋራ ስህተቶችን ማረም እንችላለን ማለት ነው። እና በዚህ ላይ ሁላችንም መጠንቀቅ አለብን። በጋራ ጥቅም ላይ በጋራ የሀገር ጥቅም ላይ ሁላችንም በአንድነት እንቆማለን። አመሰግናለሁ።